ሰላሙ አለይኩም ወራህመቱላ ወበረካቱሁ ውደራ ቢ ኢትዮቻይና ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ደህና ነኝ አልሐምዱላ። ብዙ ጊዜ ጠፍቻለሁ ሀገር ገብቼ ነው። ደህና ናችሁ ወይ? አለሁ አልሐምዱልላ። እንግዲህ ያው ሀገር ከገባ ከብዙ ጊዜ ቆይታ በኋላ ተመልሼ መጥቻለሁ። ስራ ጀምሬያለሁ። አበረታቶኝ። ደህና ናችሁ ወይ? በተረፈ የቤት እቃ ሁሉንም አይነት እቃ ከፈለጋችሁ የፈርኒቸር ዝርያ ወይም የቤት እቃ አስቤዛ፣ ሁሉንም ነገር ከፈለጋችሁ ቁጥሬን ቫዩ ላይ አስቀምጣለሁ። አይበሉኝ ማለት ነው። የምገኘው ወሎ ቱሊያው ላይ ወይም ጊንባ ነው። የቱም ሀገር ቢሆን አደርስላችኋለሁኝ። በቻልኩት መጠን ታማኝ ሁኜ ለመስራት ዝግጁ ነኝ እና አበረታቱኝ። ላይክ ሰብስክራይም፣ ሼር ብም እያረጋችሁ ለጓደኞቻችሁ ለቤተሰብ እንደዚህ የርጋቸው አስተዋውቁልኝ። እና እህቶቼ ሁላችሁንም ሰላም ብያለሁ። የምታዩትን እቃም ሆነ ሌላም በቃ የፈለጋችሁትን ነገር እኔ ገዝቼ ለቤተሰብ ለማድረስ ዝግጁ ነኝ እና አበረታቱኝ ሁላችሁም። የትም ሀገር ቢሆን እኔ አደርሳለሁኝ። በተረፈ ሰላም ሆኑልኝ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ።